ጋኔን ማለት ሩቅ ውድውቅ የወደቀ የተዋረደ ማለት ነው። ሰይጣን ማለት መስተጻረር መስተቃርን ባላ ባላጋራ ማለት ነው። ወአቀመ አዲርሃ ሰይጣነ ላዕለ ሰሎሞን ወል እንዲ የሞት ጻዕሩን ጻዕረኝነቱን ያሰናበተው ነው። ጻዕሩ ፍዳ፣ ሞት፣ ኃጢአት፣ ፍቅረንዋይ ኦሪት ነው። ጻዕረኝነቱ ራሱ ነው በግብሩ ሞት ብሎታል። ይህስ እንደምን ነው ቢሉ፣ ጥንቱን ሰው ሲጸነስ በዝር በሩካቤ ይጸነሳል። ነፍስ ትጸናለች። ስትጸና አይቶ ዲያብሎስ ይቆራኛታን። ኋላም ይወለዳል። በዚህም ዓለም ኃጢአት ያሰራው ጣዖት ያስመልከው ይኖራል። ኋላም ሰውየው በሚሞትበት ጊዜ በሚሞትበት ጊዜ ይታመማል። መጥቶ እሱም ራእዩን፣ ጽሉም ገጹ ገልጦ ይታየዋል። ሰውነቱ ይቀዘቅዛል። ነፍስ ደንግጣ ከሥጋዋ ትለያለች። አንዱንም አንዱን እያነቀ በእሳተ ገሃነም ያግዘው ነበር። ወለዘ ሞተ እምን የሆሙ የአስሩ ነፍሶ ውስተ ሲኦል አሚሃይት ነው አነፍሳት ውስጥ እሳተ ገሃነ እስከ ይመለ አብያተ ሞት እንዲል ጌታ ግን ሲጸነስ እንበለ ዘር እንበለ ሩካቤ ተጸነሰ። ጽነት ታጣበት፣ ቁራኝነት ቀረ። ኋላም በገዳም በሦስቱ አርእስተ ምግባራት ግንባር ግንባሩን ብሎ ድል ነሳው። ኋላም በሚሞትበት ጊዜ ቅድስት ነፍሱን ከቅድስት ስጋው አባ አማኅጽነ ነፍስ የውስተ እደዊከ ከውር ብሎ በፈቃዱ ለየ። እንዲያ አድርጎ ጎዳና ለወጠበት። እኛም በዕለተ ዓርብ ከጎኑ በፈሰሰ ማየ ገቦ ተጠምቀን ከፍዳ ነጽተናል፣ ከቁራኝነት ተላቀናል። የልብሂል በልሳነ ጽርእ ዘተጓሚሁ ስብከት እንዲል ሞተ ስጋ ሞተ ነፍስ እንደጠፋ፣ ወልደ እግዚአብሔር እንደነገሰ፣ አዳም እንደዳነ፣ ዲያብሎስ እንደተሻረ ትናገራለች። ከሞተ በኋላ ተነስቶ ያስተማረው ኪዳን መባሉ ስለምን ነው ቢሉ ደግ ነገር ነውና፣ ደግ ነገር ሁሉ መጽሐፍ ኪዳን ማለት ልማድ ነውና ከዚያ ሁሉ ቅዱስ ጳውሎስ የአብርሃምንና የጌታን ነገር ሲናገር መጥቶ እብልን ከዝንቱ ኪዳን ጽኑ ዘምሃ በእግዚአብሔር እንዳለ አብርሃም ከልጆቹ ጋር የጌታን ሃይማኖት ቢያጸኑ ሕጉን ቢጠብቁ ምድረ ርስትን እንዲያወርሳቸው ጌታና አብርሃም የተካሄዱበት ነው። ይህም ኪዳን የመንግስተ ሰማያት መግቢያ ነውና መወዛቀ በቃለ ዝንቱ ኪዳን ይሄሉ ወይ ሐዩ ከመ መላእክት እንዲል አንድም ወንጌልን ኪዳን ኪዳንንም ወንጌል ይለዋል። ኪዳንን ወንጌል ሲለው በሞቱ ለሞት ደምሰሶ ብሎ ለሐዋርያት ብስራተ ሞቱን አስተምሮበታልና፣ ወንጌልንም ኪዳን ሲለው አማን አማን እብለክሙ ዘይአምን ብየ ግብረ ዘአነ እገብር ወእቱኒ ይገብር ወዘይ አቢ እምኔሁ ይገብር ብሎ ከሐዋርያት ጋር ተካሂዶበታልና። ይህንስ ኪዳን ማን አስተምር ብሎት አስተማረ ቢሉ ቀድሞ ወንጌልን ሲያስተምር አስተምር ያለውን አለ ወንጌልን ለሰው እንዲረባ እንዲጠቅም አውቆ እንዳስተማረ ይህንንም ኪዳን ለሰው እንዲረባ እንዲጠቅም አውቆ አስተምሮታል። አንድም ቁጥራቸው ከሰላሳ ስድስቱ ቅዱሳት አነስት የሚሆኑ ቤርዜሊ፣ ቤርዜላ፣ ሜልቴዲ፣ ሜልቴዳ የሚባሉ ሴቶች ጠይቀው አስተምሮታል። አንድም ማርያም መግደላዊት አድርጋለው ሲል ሰምታ ጠይቀው አስተምሮታል። አንድም 12ቱ ሐዋርያት በፊልጵስዩስ ሀያ አራት 12 ግድም ቤተክርስቲያን ስሮ የሚላቸው ነውና አንተ አርጋለሁ ካልክ ቤተክርስቲያን በምን ትደር ብለው ጠይቀው አስተምሮታል። 24ቱ የ24ቱ ካይናተ ሰማይ 12ቱ የ12ቱ ሐዋርያት ምሳሌ። አንድም በእናቱ በመጽሐፈ ኪዳን አርአያ ሆሙ ለነቢያት ይለዋል ብሎ የነቢያት ምሳሌ። ይህንም ጻፉት ብሎ ሶስቱም ባለሟሎችን አድርጎ እንድርያስን አግብቶ እንድርያስን አውጥቶ ማቴዎስን አግብቶ ያዕቆብን አውጥቶ ቶማስን አግብቶ አጽፎታል። እነሱም ከሁለት ከፍለውታል።

ዙረው አስተምረውታልና፣ ከሁሉ ደርሷል። የኋላ ሰዎች ግን ወንጌል በዛ ኪዳን በዛ፣ የአንባቢያን አይናቸው ይፈዛን አንደበታቸው ይዳሻል፣ የመተርጉማን አንደበታቸው ይላሻል፣ ልቡናቸው ይደክማል፣ የሰማያን ጆሮቸው ይደነግዛል፣ ልቡናቸው ይደክማል ብለው ከፍለውታል። ከፈሉትም አንዳንድ የጌታን ቃል አጠረ ብሎ አያስረዝሙት፣ ረዘመ ብሎ አያሳጥሩት። የራቀውን ይጠቅሳል፣ የቀረበውን ያቃጥላል። በዚያው ስላይ መላው መጥቶልን የለምን ቢሉ ከዚያው ግን አንድ ቀን የሚደረስ ቤተክርስቲያን የምትተዳደርበት ሰባቱን ኪዳናት ለይተውልናል። መጀመሪያ ትምህርተ ኅቡአት ለይተውልናል። ምእመናን ስጋውን ደሙን ለመቀበል ወደ ቤተ እግዚአብሔር በሄዱ ጊዜ ከሰፊ አዳራሽ ገብተን ህብስተ ሥርናይ የስንዴ ዳቦ በልተን የወይን ጠጅ ጠጥተን መጣን እንዳይሉ ህብስቱ ተለውጦ ሥጋ ወልደ እግዚአብሔር፣ ወይኑ ተለውጦ ደመ ወልደ እግዚአብሔር እንዲሆን ቢገኝ ኤጲስቆጶሱ ቢታጣ ቄሱ ተርጉሞ ሊያስተምራቸው ይገባል ብለው ሁለተኛ ሰባቱን ኪዳናት ለይተውልናል። ሶስቱን ኪዳን ሁለቱን ፕልስቴ ጥልስቴ የሚላል አድርጎ በመንፈቀ ሌሊት ሶስቱን ኪዳን ሁለቱን ፕልስቴ አድርጎ ከስርቀተ ፀሐይ ፀሐይ ከወጣ በኋላ ሶስቱን ኪዳን አንዱን ፕልስቴ ግናያቱን እሊህን አድርጎ በሰርክ ቄሱ ለምእመናን ሊጸልይላቸው። ሶስተኛ እግዚአብሔር ዘብርሃናትን ለይተዋል። አዲስ አማኒ የተገኘ እንደሆነ ሶስት ዓመት አስተምረው ይህን እየደገሙ ያጥምቁት። ኃጢአት ሲያሰራው ጣዖት ሲያስመልከው የነበረ ሰይጣን የለቀቀው የሆነ እንደሆነ ያለ ጸጥ ብሎ ይጠመቃል። ያለቀቀው የሆነ እንደሆነ ግን አይኑን ያስፈጥጠዋል፣ ጥርሱን ያስገጥጠዋል፣ አረፋቱን ያስደፍቀዋል። ከዚህ ሁሉ ያደረስከው አንተ አይደለህምን ብለው መላልሰው ያጥምቁት። ጸጥ ሲል ፍጹም ጥምቀት ያጥምቁት። አንድም ቦዘይቤ ቤ ታሪክ እንዲህ የሚል ታሪክ አለ። ዲያቆን ከወደኋላ እየመጣ ይህን እየደገመ አርባ ቀን ሙሉ መላልሶ ያጥምቀው። ጸጥ ሲል ፍጹም ጥምቀት ያጥምቁት ተብሎ ስርዓት ተሰርቷል። አራተኛ በእንተ ቅድሳትን ለይተዋል። በእንተ በእንተ እያለ በመንፈሳዊው ከአጻዊ ሆህት እስከ ሊቀ ጳጳሳት በስጋዊው ከኳደሬ እስከ ንጉስ ለምእመናን ለአዝርዕት ለአትክልት ሁሉ ሊጸልይላቸው በሀገራቸው ስርዓት አልተወሰነም ዲያቆኑ ወንጌል ሲል ቄሱ በእንተ ቅድሳት ቄሱ ወንጌል ሲል ዲያቆኑ በእንተ ቅድሳት ይላል በሀገራችን ግን ወንጌል ከቄስ በእንተ ቅድሳት ከዲያቆን እንዳይወጣ ስርዓት ተወስኗል አምስተኛ በሰማይን ለይተዋል ዲያቆኑ አባ ላንቃውን ለብሶ ዘውዱን ደፍቶ መስቀሉን ይዞ ከፍ ካለ ቦታ ሆኖ መቦዘቡ ነውረ ህሊና ይትካላ ወይ ይቅረብ መቦስኡ ወዘ ይኮነ ንፅሃ ይትካላ ይትገሃስ መስቀለ ይግፋ እስመዘ እይትገፋ እያለ በህዝቡ ሊያዳኝበት። ስድስተኛ ቅዳሴ እግዚእን ለይተዋል ቄሱ ስጋውን በጻህል ደሙን በጽዋ አድርጎ ሊያከብርበት። ሰባተኛ ቅዱስ ስሉስን ለይተዋል። ምእመናን ስጋውን ተቀብለው ወደ ደሙ ሲያልፉ ቢያውቁ የህሊና ሊና ጸሎት ሊጸልዩበት፣ ባያውቁ ቀሳውስት ሊጸልዩላቸው ስርዓት ተሰርቷል። ይህ ታሪክ ነው። ከዚህ በኋላ ኪዳንን ቢሹ ኪዳን ዘነግህ፣ ትምህርተ ኅቡአትን ቢሹ በእንተ ትምህርተ ኅቡአት ማለት ነው። በእንተ ትምህርተ ኅቡአት ቅድመ ዘት ነገር እምፕርስፎራ ኅቡአትን ስለመማር ኅቡአትን ስለማስተማር ስጋውን ደሙን ከመቀበል አስቀድሞ የምትነገር ትምህርት ይህች ናት። ኅቡአት ያላቸው አምስቱ አእማደ ምስጢር ናቸው። መጀመሪያ ምስጢረ ስላሴን ህውእ ብለውታል። ስላሴ በስም በግብር በአካል ሶስት፣ በባህርይ በህልውና በፈቃድ አንድ ናቸው ብለው ለሰው ይነግሩታል። ሶስት ሲሆኑ አንድ፣ አንድ ሲሆኑ ሶስት መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። ሁለተኛ ምስጢረ ስጋዌን ህውእ ብለውታል። አምላክ ሰው ሆነ፣ ሰው አምላክ ሆነ።

ረቂቅ ሲሆን ግዙፍ ግዙፍ ሲሆን ረቂቅ ምሉእ ሲሆን ውሱን ውሱን ሲሆን ምሉእ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና፣ ሶስተኛው ምስጢረ ጥምቀትን ሕቡእ ብለውታል። ቄሱ ውሃውን በብርት አድርጎ ስርዓቱን አድርሶ አህዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ ውሃው ተለውጦ በዕለተ ዓርብ ከጎኑ የፈሰሰ ማየ ገቦን ይሆናል ብለው ለሰው ይነግሩታል። ይህ በብርት የምናየው ውሃ አሁን ተለውጦ ተደውጦ እንዲህ መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል መናገረው አይቻልም። አድርጎ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ብሎ በባረከው ጊዜ እብስቱ ተለውጥ ወንድ እግዚአብሔር ወይ ነው ይነግሩታል። እምቅድመ ይቀድሶ ካህን ህብስት ወወይን ወሶበ ይቀድሶ ካህን ይወርድ ላዕሌሁ መንፈስ ቅዱስ ይትመየጥ ህብስት እምከዊነ ህብስት ሀበከዊነ ስጋ ወልደ እግዚአብሔር ወከማሁ ጽዋዕኒ ይትመየጥ ወይቱ የለጥ እምከዊነ ወይን ሀበከዊነ ደም አምላካዊ እንዳለ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑ ተለውጦ ደም ወልደ እግዚአብሔር መሆን እንደምን ይቻላል ብሎ ልብ ሊመረምረው ቃል ሊናገረው አይቻልምና። አምስተኛ ምስጢረ ትንሣኤ ሙታን ህጉ ብለውታል። ንቃህ መዋቲ ባለ ጊዜ ሰው ከፈረሰ ከበሰበሰ በኋላ እንደገና አካል ገዝቶ ታድሶ ይነሳል ብለው ለሰው ይነግሩታል። በቀዳሚ ንፋተ ቀር ይትጋባእ ጸበለ ስጋ ዘተዘርወ ወስተ ኩሉ ምድር ሃበ ሃለወ ርእስ ወዳግም ንፋተ ቀር ይሰፈያ አይጽም ምስለ ስጋ ወይ ከውን በርነ ፍጹመ ዘእንበለ አንሳህ ሰሆ ወይታ ወሶ እስከ ጊዜሁ ወበሳልስ ንፋተ ቀር ይትነስኦ ሙታን ከመቀጽበተ አይን እንዘይጸውሩ ምግባራት ይሆም ሊበምር ዘተለወሙ ዘገብሩ በመዋእለ ህይወት ወሙ እመሂ ሰናየ ወእመሂ እኩየ እንዲል። አንድም እንዲል። አንድም ስጋውን ደሙን ህቡእ ብለውታል። ሲለወጥ አያዩትምና። አንድም አሁን የሚያመጣቸው ሰባት ነገራት አሉ። እነዚያን ህቡእ ብለዋቸዋል። ጵርስ ፎራ አለ ጵርስ ብሎ ስጋ ወደሙ ፎራ ብሎ ስጋ ወደሙ ማለት ነው። የልሳን መለዋወጥ ነው። ጵርስ በሃማሴን ፎራ በበቅላ አንድም ፎራ ጵርስ ሲል ነው የተዘዋወረ ቀለም ነው። ፎራ ብሎ ህብስት ጵርስ ብሎ ደመ አንድም ፎራ ብሎ ህብስት ማለት ነው። ጸልወተ እን ፎራ እንዲል ጵርስ ብሎ ህይወት ህብስተ ህይወት ሲል አንድም ጵርስ ፎራ ብሎ ህብስት ማለት ነው። ጥቅል ስሙ ነው። ጵርስ ፎራ ማስየው ያለውን ኤርምያስ እንዲህ ለውጦ አነበበው። ህብስተ ካህን ያቀርቦ ሲል፣ ሊቁ ግን ህብስተ ህይወት፣ ህብስተ መድኃኒት ብሎ አንድ ወገን ለስጋው ብቻ ሰጥቶ ተናግሮታል። ለምዕመናን ህቡአት ህቡአት ለሚገባቸው ለምእመናን የምትነገር ትምህርት ይህች ናት። ለሌላው ዲነግሩት አይገባምና ወእይደሉ ይደሉ ይንግርወሙ ትርጓሜሁ ለእለ እያምኑ ተነብይ ወሰ ለእለ ያምኑ ወአኩ ለእለ እያምኑ እንዲል አንድም ለምእመናን ህቡዕ ሲል ነው። ለምእመናን ቅሉ ህቡዕ የሚሆንባቸው ለሌላው ቢሰወር ድንቅ አይደለምና። አንድም ለምእመናን ህቡአት ሲል ነው። ህቡአት ለሚሰኙ ለምእመናን የምትነገር ትምህርት ይህች ናት። ህቡአት አላቸው። ምዕመናንን ከበቁ በኋላ ጠፈር ደፈር አይከለክላቸውምና። መኒ ተልእክና ውስተ ምድር ግብር ነሰ ሰማያዊ ውእቱ ወሰማዩ መልአከ በእንተ ንጹህ ዲ ትምህርተ ኅቡአትሰ ከመዝ ንግር ትምህርተ ኅቡአትሰ ከመዝ ንግር ትምህርተ ኅቡአትንስ እንዲህ አድርገ አስተምር ይላሉ መምህራን ሰለስቱ ምእት። አንድም ትምህርተ ኅቡአትሰ ከመዝ ንግሩ ትምህርተ ኅቡአትስ እንዲህ አድርጋችሁ አስተምሩ ትላለች ነው ደርሶ ነው ቢሉ መጽሐፍ በወ ማር ነው በሰስ ዳዊትሰ ልህቀ ወረስአ ወሃለፈ መዋእሊሁ ይላል። በወሲ ጀምር ወሃሎ አሃዱ ብእሲ በሃገረ አውስጢድ ዘስሙ እዮ ጻድቅ ወፈራሄ እግዚአብሔር ወሃሎ አሃዶ ብእሲ በሃገረ ባቢሎን ዘስሙ ኤልያቄም ወሃሎ አሃዶ ካህን በሃገረ አርማትየም ዘመሲፋ ዘእምደወለ ኤፍሬም ዘስሙ ህልቃና ይላል። በስነ ፍጥረት ሲጀምር በቀዳሚ ገብረ እግዚአብሔር ሰማየ ወምድረ ይላል። በአገባብ ሲጀምር አኮኑ አንተ ትቤ እግዚኦ አመፈጠርካ ለምድር ከመታውፅኦ ለአዳም በስጋ መዋቲ እንዲል። አንድም በሌላው መጽሐፍ ምግባር ከሃይማኖት ይነገርበታል። በዚህ ግን ሃይማኖት እንጂ ምግባር አይነገርበትምና አንድም ትምህርተ ኅቡአትስ ከመዝ ንግር ይላል የባለጌ አነጋገር። ትምህርተ ኅቡአትስ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለችም። ከላይ ከእለ አብርሃም ከእለ መልከጼዴቅ ስትያያዝ የወረደች ናት እንጂ ባለጌ ንግሬ ደረሰ እንዲል ባለ ሀገር ማለት ነው። እስከዚህ አርእስ ነው። ነገሩን ዘቅድመ ሀሎ ወይሄሉ ብሎ ያመጣዋል። ዘቅድመ ሀሎ ወይሄሉ፣ ዘቅድመ ሀሎ ወይሄሉ፣ ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር ነው። አንድም ዓለሙን አሳልፎ የሚኖር ቅድመ ዓለም የነበረ ነው። ዘመፃ ዘመፃ ቅድመ ዓለም የነበረ ዓለሙን አሳልፎ የሚኖር አምስት ሺህ አምስት መቶ ዘመን ሲፈጽም ለኩነተ ስጋ የመጣ ነው። መጀመሪያ ይሄ ነው የሚኖር አምስት ሺህ አምስት መቶ ዘመን ሲፈጸም ለኩነተ ስጋ የመጣ ነው ማለት ህውእ ነውና። አንድም አምስት ሺህ አምስት መቶ ዘመን ሲፈጸም ለኩነተ ስጋ የመጣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ነው። ሁለተኛ ይህን ህውእ ብለውታል። አምስት ሺህ አምስት መቶ ዘመን ሲፈጸም ለኩነተ ስጋ የመጣ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ነው ማለት ህውእ ነውና። ይህ ምስጢረ ስላሴ፣ ያ ምስጢረ ስጋዌ ምን ነው? ከምስጢረ ስላሴማ ምስጢረ ስጋዌ ከምስጢረ ስጋዌማ ምስጢረ ስላሴ አይቀድምምን ስለምን እንዲህ አለ ቢሉ መቅደሙን ሲቀድማ ነገር ግን ጌታ እሱ አንድነት ሦስትነት የታወቀው ጌታችን ከተወለደ ዘአይመሮም ለስሉስ ቅዱስ ዘእንበለ እምድኅረ ተሰገወ ወልድ ዋህድም ቅድስ ድንግል ዲል ዘሐመ ዘሐመ አምስት ሺህ አምስት መቶ ዘመን ሲፈጸም ለኩነተ ስጋ የመጣው የታመመው ነው። ሐመ ከመህሙ ማነ ያድን ዘተውህበ በፈቃዱ ለህማም ነስአ ደዌነ ወጾረ ህማመነ እንዲል። ሶስተኛ ይህን ህውእ ብለውታን አንዱን አካል ሐማሚ ኢሐማሚ ነው ማለት ህውእ ነውና አንተ ሐማሚ ዘከመ ዕሪናከ ምስሌነ ወአንተ ኢሐማሚ ዘከመ ዕሪናከ ምስለ አብ እን ሞተ የመጣውም የሞተው ነው። የታመመውም የሞተው ነው። የታመመውም የሞተው ነው። በሞቱ ለሞት ደምሰሶ እሁ ብኮ ያነ የንተሞቱ እንዲል አራተኛ ይህን ህውእ ብለውታን አንዱን አካል መዋቲ የመዋቲ ነው ማለት ህውእ ነውና አንተ መዋቲ ዘክምእሪና ከምስሌነ ወአንተ የመዋቲ ዘክምእሪና ከምስለ አብ እቀብረ የሞተውም የተቀበረው ነው። ወበተቀብሮተ ስጋሁ ለእግዚእነ ውስተ ምድር አሳሰለ ሙስና ውስተ መቃብር ወመልሆ እምስሩ እንዲል። አምስተኛ ይህን ህውእ ብለውታል። አንዱን አካል በወዲያ በዘባለ ኪሩብ ይሰለሳን ይሰለሳል፣ ይቀደሳል ከዚህ በመቃብር ተወስኗል። ከዚያ በዓለሙ ምሉእ ነው፣ ከዚህ በመቃብር ተወስኗል ማለት ና ከርሰ ምድር ጽውረ ተርእየ ለተወድዮ ውስተ መቃብር እንዘውእቱ ይመልእ ኩሎ ወተንስአ። የሞተውም የተነሳው ነው ወተንስአ እግዚአብሔር ዘነቃፍለዋ ረቦትንስ እንዲል። ስድስተኛ ይህን ህቡእ ብለውታን። አንዱን አካል በወዲያ በዓለሙ ምልእ ነው፣ ከዚህ በመቃብር አለ። ከዚህ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል ከመቃብር ሰበኑን ጥሎ ተነሳ ማለት ህቡእ ነውና ውእቱ አፍአ እመቃብር ውእቱሰ አፍአ እመቃብር ወይ ሀድ ከሰበነ ውስቴቱ እንዲል ጻኤራ ዘሞት ፈታ። የተነሳውም የሞት ፃዕሩን ፃዕረኝነቱን ያሰናበተው ነው። ፃዕሩ ፍዳ ሞት፣ ኃጢአት፣ ፍቅረ ንዋይ፣ ኦሪት ነው። ፃዕረኝነቱ ራሱ ነው። በግብሩ ሞት ብሎታል። ይህስ እንደምን ነው ቢሉ ጥንቱን ሰው ሲጸነስ በዝር በሩካቤ ይጸነሳል። ነፍስ ትጸናለች። ስትጸናይቶ ዲያብሎስ ይቆራኛታን ኋላም ይወለዳል። በዚህም ዓለም ኃጢአት ያሰራው ጣዎስ ያስመልከው ይኖራል። ኋላም ሰውየው በሚሞትበት ጊዜ በሚሞትበት ጊዜ ይታመማል። መጥቶ እሱም ራእዩን ጽሉም ገጹም ገልጦ ይታየዋል። ሰውነቱ ይቀዘቅዛል። ነፍስ ደንግጣ ከስጋዋ ትለያለች። አንዱንም አንዱን እያነቀ በእሳተ ገሃነም ያግዘው ነበር። ወለዘሞተ እምኔሆሙ የአስሩ ነፍሶ ውስተ አሚሃ ይትፌነዋ ነፍሳት ውስተ እሳተ ገሃነ መስከይ መላ አብያተ ሞት እንዲል ጌታ ግን ሲጸነስ እንበለ ዘር እንበለ ሩካቤ ተጸነሰ። ጽነት ታጣበት ቁራኝነት ቀረ። ኋላም በገዳም በሶስቱ አርእስተ ምግባራት ግንባር ግንባሩን ብሎ ድል ነሳው። ኋላም በሚሞትበት ጊዜ ቅድስት ነፍሱን ከቅድስት ስጋው አባ አማኅፅነ ነፍስየ ውስተ እደዊከ ብሎ በፈቃዱ ለየ። እንዲህ አድርጎ ጎዳና ለወጠበት እኛም በዕለተ ዓርብ ከጎኑ በፈሰሰ ማየ ገቦ ተጠምቀን ከፍዳ ነጽተናል። ከቁራኝነት ተላቀናል። ወበጥምቀተ ክርስትና ይከውን ሰብ አግአዚየ ፍጹም እምቅንየተ ሰይጣን ወእም ስልጣን ዲያብሎስ ወአጋንንት ርኩሳን ወይ ከውን አምሳለ ልደቱ ለክርስቶስ ዘተወልደ ዝእንበለ ፍትወተ ዘሥጋ እስመ ልደተ መንፈስ እስመ መንፈሰ ክርስቶስ ይቀድስ ወለሰብ ዘተወልደ በፍትወተ ልደት ዘሥጋ ወይሬስዮ አምሳለ ስጋ ስብሐት ይሁን ለቃል ዘተወልደ ዘእንበለ ፍትወተ ስጋ እንዲል። ከዚህ በኋላ የምእመናን ነፍስ በማእዛገነት በይባቤ መላእክት የምታርግ የምትለይ ይሁናለች። ወደላይ እንጂ ወደ ታች መውረድ ቀርቶልናል። እንከሰ እንወርር ታሕተ አላ ነተል ለዘፈጠረና አላ ነተል ፈድፋለ ለዘፈጠረ እንዲል። ሰባተኛ ይህን ህዉ ብለውታል። አሁን ከኛ ጋር በአንድነት ያለውን ስጋ የሞት ጻይሮን ጻይረኝነቱን ያሰናበተው ነው ማለት ህቡዕ ነውና። ወዘ እሙታን ተንሰአ የሞት ጻይሮን ጻይረኝነቱን ያሰናበተውን ከሙታን ተለይቶ የተነሳው ነው። ምነው ይህንማ ተናግሮት አልነበረምን? ስለምን ደገመው ቢሉ ለማስረዳት ደገመው። ለማስረዳትማ ቢሆን መላውን ይደግመው አልነበረምን? ብሎ እሙታን ከሙታን ለማለት አለ ደገመው። የነዚያ በአራተኛው ቀን ነው፣ የሱ ግን በሦስተኛው ቀን ነውና። የነዚያ በብሉይ ስጋ ነው፣ የእሱ ግን በሐዲስ ስጋ ነውና። እነዚያን ዳግም ሞት አገኝቷቸዋል፣ እሱን ግን እይመውት እምዝ ዳግመ ይለዋልና። እነዚያ አስነች እሱን ፈልገው ነው፣ እሱ ግን ወተንሣእኩ በስልጣነ ባሕቲትየ ይላልና። እነዚያ ትንሣኤ ዘጉባኤን ይጠብቃሉ፣ እሱን ግን ወአሕፀረ ዕድሜ ለርእሱ ይለዋልና ኢኮነ ባህቲቶ ኢኮነ ባህቲቱ ይኮነ ባህቲቶ ይላል። አወይኖ ሳባ መንፈስ ቅዱስ ዝሃመ ወሞተ ብሎ ነበርና የታመመው የሞተው ብቻ ስጋ አይደለም፣ በግብረ መንፈስ ቅዱስ ስጋን ተዋህዶ ቃልም ፍጹም ሰው ሆኖ ነው እንጂ። አንድም ጻዕረ ዘሞት ፈታ ወዘሙታን ተንሥአ ብሎ ነበርና የሞት ጻይሮን ጻይረኝነቱን ያሰናበተው ብቻ ቃል አይደለም በግብረ መንፈስ ቅዱስ ቃል ተዋህዶ ስጋም የባህሪ አምላክ ሆኖ ነው እንጂ ስጋው ለአዳም ምስለ ነፍሱ ምስለ ነፍሱ ለማለት ደግሞታል። እየንተ ነፍስ ወልቡና ኮነ መለኮቱ ብለው ነፍስ አልነሳም የሚሉ መናፍቃን አሉና ነፍስ እንደነሳ ለማጠየቅ ምስለ ነፍሱ አለ። አንድም በነፍሱ ለነፍሳችን በስጋው ለስጋችን እንደካሰልን ለማጠየቅ ፈድዮ ስጋ እዚአ ሁን ለዘባአማ ስጋ ዚአ ነ ወነፍሶ ካበ ዛ ነፍሰ ነ መጥዮ ዘኢሃደገ ነፍሶ ውስተ ሞት የተዋሃደውን ስጋ በርህቀት አግኝቶ የተወው አይደለም፣ እንበለ ርህቀት አግኝቶ ተዋሃደው እንጂ። ሞታ ለነፍስ ርሂቅ እግዚአብሔር እንዲል ብፁህ ኩኖ ቢያገኘው ተዋሃደው ሲል ነው። ወሶ በረከበ ስጋ ንጽህተ ወነፍሳ ክብር ተፈጠረ ሎቱ መቅደስ ህያወ በመንፈስ ቅዱስ እንዲል አንድም እስከ ዕለት አርመለኮት ተዋህዶት ኖረ። በዕለት አርመለኮት ቢለየው ስጋ ፈርቶ ኤሎሄ ኤሎሄ አለ የሚሉ መናፍቃን አሉና የተዋሃደውን ስጋ በሞት ጊዜ የተለየው አይደለም፣ በአካለ ስጋ ወደ መቃብር በአካለ ነፍስ ወደ ሲኦል ወረደ እንጂ አንድም የተዋሃደውን ስጋ በሞት የተወው አይደለም፣ ሶስት መዓልት ሶስት ሌሊት በከርሰ መቃብር አድዶ አስነ ከነፍሱ ጋር አዋህዶ አስነሳው እንጂ ዘመንፈስ ለአዳም ጸወኖ ወአሕየዎ። ዘበመንፈስ ለአዳም ጸወኖ ወአሕየዎ በግብረ መንፈስ ቅዱስ የተወሃደው አዳም ስጋውን ጸወኖ አከበረው። ወአሕየዎ የማይሞት ሕያው ባሕሪ አምላክ አደረገው። ወገባሪ ሁሰ ለውእቱ ስጋ መንፈስ ቅዱስ እስመውእቱ ቀቆ ወተዋሃደ አምላክ ቃል እንዲል ያነጻ የከፈለ ያዋሃደ እሱ ነውና ዘለውሶ ለአዳም መዊቶ ሃይወ አዳም ስጋውን የአዳምን ስጋ የተዋሃደ እሱ መዊቶ ሃይወ ሙቶ ሳለ ህያው ነው ሙቶ ተነሳ እንም መዊቶ ህያው ሙቶ ሳለ ህያው ነው ዘአርገ ውስተ ሰማያት ተዋሪዶ ለሞት ታትሂቶ ታትሂቶ ሲል ነው። ለሞት ተዋርዶ ውሳጤ መንጦ ላይ ትገብቶ ማረገ መላእክትን እንደ ጫማ ተጫምቶ የኖረ እሱ ነው። አንድም ተወሪዶ እንደማለት ማለት ያለ ነው። 5500 ዘመን ሲፈጸም የሞት ቀጠሮ ነበረበትና ያን ተወርዶ ውሳጤ መንጦ ላይ ትገብቶ ማረገ መላእክትን እንደ ጫማ ተጫምቶ የኖረ እሱ ነው። እምድህረ መስቀል ሞአ በቲኮ ማዕሰሮ ለሞት በመስቀል ተሰቅሎ ድል ከነሳ በኋላ የሞት ፍዳን አጥፍቶ ዲያብሎስን ድል ነስቶ ውሳጤ መንጦላዕት ገብቶ ማዕረገ መላእክትን እንደ ጫማ ተጫምቶ የኖረ እሱ ነው። እምድህረ መስቀል በመስቀል ከተሰቀለ በኋላ አለ። የገደልህ ገደልህ፣ የበደልህ በደልህ፣ የቀማህ ቀማህ እንግዲህ ወዲህ በቃ ልቀቅ ብሎ እንበለፍት ድህነታችንን አላደረገውምና ግንድ ተሸክሞ ጨርቅ ታጥቆ ተዋርዶ ነውና፣ ወበደሉት ኮነ ኩነኒ ጊዜ ዋዳነነ በፍትሀ ጻድቅ ወርት ዲ በእንተ ዘተ ሀየለን ዲያብሎስን ከመጣ ብለው ከዚህ ይናገሩታል ሰራሪ እና መስተዋደይ በአመፃ ኦፍ ፈጥኖ እንዲበር እሱም ፈጥኖ ያስታልና ነድ ውኡ ያለ ደዌ ትኩሳት ፌራ እየሆነ ያማልና ፈታዊ አምላክና አለ አምላክነት ተገኝቷልና ሰውን ከሰው እያጣላ ሲያጋድል ይኖራልና ስሙንም ከዚህ አያይዘው ይተረጉሙታል፣ ይናገሩታል። ጋኔን ማለት ሩቅ ውድውቅ የወደቀ የተዋረደ ማለት ነው። ሰይጣን ማለት መስተጻረር መስተቃረን ባላጋራ ማለት ነው። ወአቀመ አዲርሃ ሰይጣን ላእለሳሎም ወል እንዲ በዝንቱ አምስት ሺህ አምስት መቶ ዘመን ስለተበረታታብ በእንተ ህማሙ አርአየን ሙስናሁ በሰውነቱ መከራን ተቀብሎ የዲያብሎስን ድል መነሳቱን አሳየን። አንድም በዝንቱ በእንተ ህማሙ በዚህ በመስቀሉ በሰውነቱ መከራን ተቀብሎ የዲያብሎስን ድል መነሳቱን አሳየ። በቲኮ ህምዘ ኃይሉ ሰጠጠ መስገርቶ በቲኮ ህምዘ ኃይሉ ሰጠጠ መስገርቶ አመፃ ወፃት መዛግብቲሃ ወአብኋል ሐሰት እንዲል ከባህሪዩ የምትነቃ መርዝን አጥፍቶ አሽክላ ቆረጠልን።